የቅዱስ ሚካኤል ወዳጆች እንኳን አደረሳችሁ፣ እንኳን አደረሰ። በዚያን ዘመን ስለ ህዝቡ ልጆቹን የሚቆመው ታላቁ አለቃ ቅዱስ ሚካኤል ይነሳል። መጽሐፈ ዳንኤል ምዕራፍ አስራ ሁለት ቁጥር አንድ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸዋል። መዝሙር ዳዊት ምዕራፍ 33 ቁጥር 7። ሚካኤል ማለት ሚካኤል ቅዱስ ሚካኤል ማለት የስሙ ትርጓሜ እንደ እግዚአብሔር ያለ ማን ነው ማለት ነው። ሚካኤል ሆይ መብረቅ ለተጎነጸፈ መልአካዊ ረቂቅ ርእስህን ሰላም እልሃለሁ። ተፈጥራቸውን ከእሳት የሆነ የሰማያውን የመልአክ ሰራዊትን አለቃቸው የምትሆን ቅዱስ ሚካኤል ሆይ ኃጢአታችን ተሰናክዬ ወድቄ እንዳይ እንዳይፈቀም አንተ ድጋፍ አድርገሃል ፈጽሞ የማደን ትድቅ በኔ ላይ ትገልጽ ዘንድ በተ በተሰቀኝ ቁመህን አለሁልን በለኝ፣ እንጂ በሩቅ አትመለከተኝ። የመልአክ አለቃ ቅዱስ ሚካኤል ሆይ የተጨነቁ ዘውትር እንደሚረዳቸው ሁሌ እኔም ለመርዳት ክንፍን ዘርግተ ፈጥነህ ድረስልኝ። ገና የሆነ የቅዱስ መልአክ የቅዱስ ሚካኤል መልአክ አለቃ ቅዱስ ሚካኤል ልመናውን አማላጭነቱን ከሁላችን ህዝበ ክርስቲያን ይሁን፣ እሺ አሜን። ከሁላችን በረከቱ ረድኤቱ ይደርብ። የቅዱስ ቅድስት ኦፍሮሚያ የተባለች እና ትውልድ አገሯ አባቷ ሮሃዊ በእናቷ እስራኤላዊት ናት። በጥቅምት አስራ ሁለት ተወለደች። ባልዋ አስተራኒቆስ ይባላል ነበር። ሁለቱም እግዚአብሔር የሚፈሩት ደጋጎች ሲሆኑ በየበሩ የቅድስ ሚካኤል ዝክር እያዘከሩ ነበር። በዚህ ምክንያት በኋላ ታመመና ሊሞት ሲል ቅድስት ኦፍሚያ አንተ አንተ ስትሞት እኔ ለማን ትሰጠኛለህ? ለማንስ ትተወኛለህ ብላ ስትጠይቆ አስተራኒቅዮስ አንጥተኛ የስዕል ባለሙያ አስጠርቶ የቅዱስ ሚካኤል ስዕል በወርቅ አሰርቶ እንዲያመጣላት ተነጋግሮ ባለሙያ የቅዱስ ሚካኤል ስዕል ሰርቶ አመጡላት ለአፎሚያ ሰጣት። ለዚህ አደራ ሰጥች ያለሁት አላት። ወዲያውን በሶስተኛውን ቀን አስተራናቂው ሞት። እስዋ እስዋም አዘነች፣ አለቀሰች። በተሰጣ የቅዱስ ሚካኤል ስዕል ስትማጸን፣ ሌሊትን ቀን ስትጸልይ፣ ለድሆችን ስትመጹት ሰይጣን ቀንቶ የሴት መነኩሴ ተመስሎ ሄዶ ከበር ላይ ሆኖ አስጠራ። ጉቡ ስትለው እንቢያላት ያም መነኩሴ መሳይ ሴጣን ገንዘብሽ ለምን ታባክኛለሽ፣ በኋላ ትቸግር ያለሽ እያለ ዘበዘባት። እሷም ድል ነሳችው። ሁለተኛ የወንድ መነኩሴ መስሎ መጥቶ ሚስቱ የሞተችበት ንጉስ እንድታገባ በማለት ከወንጌል ጥቅስ መንፈሳው በማስመሰል ሲነግራት፣ በሞቱባች የመሰለችን በማስረጃ አቀረበችለት። በዚህ ድል አደረገችው። ወፍ ባለ ከሞተባት ደግሞ ወደ ወንድ አትደርስም። ሶስተኛ ሰይጣን መልአክ ተመስሎ መጥቶ ከበር ላይ ቁሞ ሰላም ላንቺ ይሁን ቅድስት ኦፍያም ሆይ እኔ ቅዱስ ሚካኤል ወዳድሽ ነኝ፣ አላት። እሷም እግሩ እስከ ራሱ ትኩር ብላ ተመለከተችው። በእጁ መስቀል አልያዘም። አንተ የእግዚአብሔር መልአክ ቅዱስ ሚካኤል ከሆነ ያንተ አለ በትረ መስቀል ስትለው ሰይጣን በሰማይ መላእክት ዘንድ መስቀል የለም ለሰዎች እንደ ያምኑ የፈጠሩት ማስመኛ ነው እንጂ ሲላት፣ እንግዲህ አሁን አንተ የእግዚአብሔር መልአክ ከሆነ ከቤቴ ውጥ የቅዱስ ሚካኤል ስዕል አለኝ ትሳለማለሁ ዘንድ ላምጣልህ ብላ ልትገባ ስትል ዞሎ ከተ ከሽዋ ላይ ሄዶ ቆመባት። በዚህን ጊዜ እርዳ፣ ቴና ዋሴ፣ አድነኝ፣ ቅዱስ ሚካኤል ሆይ ፈጥናት ድረስልን ስትለው የሚያዝ ቅዱስ ሚካኤል እለ ስለነበረ እንዲህ ያደረገ ቅዱስ ሚካኤል በብርሃነ ክንፉ እየበረረ ከሰማይ ወረደ፣ በትረ መስቀሉ መታው። በስዕሉ ላይ እንደሚመለከተው አንገቱ ረግጦ ያዘውና፣ እያስጨነቀው ዲያብሎስን ቅዱስ ሚካኤል ሆይ ያለ ጊዜ አታጥፋልኝ፣ ተወኝ። ከእንግዲህ ወዲህ ስዕልህን ባለበት ስምህን በተጠራ ድርሳንህን በሚነበበ ፈጺመ አልደርስም ብሎ ማለት ተዘ ተገዘተ። ሽም ቅዱስ ሚካኤል ለቀቀው። ከዚህም በኋላ ቅዱስ ሚካኤል ቅድስት ኦፍሚያ ወዳጅ ኦፍሚያ ባንቺ ደስ አለኝ፣ ዋጋሽን በሰማይ ታላቅ ነው ብሎ ብርክዋን አርጓት ሰይጣን ስም ኦፍሚያ ሆይ ቅዱስ ሚካኤል ለሰኔ አስራ ሁለት ቀን የእኔ ወንበር ቆምቶ የተሾመበት እለት ስለሆነ ለሰውና ለእንስሳ ለፍጥሯን ሁሉ በጌታ ፊት ተንበርክሆ ወድቆ ሲለምን ያን ጊዜ አይመጣም፣ ያን ቀንም አጠፈ ሻለሁ ቡላት እንደ ጢስ በኖ ጠፋ። በዚህም ምክንያት በሰኔ አስራ ሁለት ቀን እንዳለው መጥቶ እኔ ቅዱስ ሚካኤል ነኝ ብሎ ከቤት ገብቶ ሲያን ቃር መልአኩ መጥቶ ረግጦ አንጠሮጦሮ ኮተላ አንጠሮጦሮ የሚገኛ ቦታ

እነሱ ፊት ከጸለየች በኋላ በተወለደችበት በሰብ ዓመቷ በሰነ አስራ ሁለት አርፋለች። ባልዋም በዚህን ቀን ነበረ ያረፈው። ታሪኳ በትርሳኔ ቅዱስ ሚካኤል በስንክሳር ተብራርቶ ስለሚ